የሊጉ መሪ አርሰናል በክረምቱ የተጫዋቾች የዝውውር መስኮት ካስፈረማቸውና ና ምናልባትም ደግሞ በደጋፊዎች ውጤት ያመጡልናል ተብለው ከሚጠበቁ ተጫዋቾች መካከል አንዱ የመድፈኞቹ አስር ቁጥር መለያ ለባሽ ኤበሬቺ ኤዜ ነው። ተጫዋቹ በክሪስታል ፓላስ እጅግ በጣም ተጽዕኖ ፈጣሪ ተጫዋች ነበር። ከዛ ባለፈም ደግሞ በእንግሊዝ ብሔራዊ ቡድንም አሁን አሁን በተደጋጋሚ ጥሪ እየቀረበለት ይገኛል። ከዛ ባለፈ ግን አንዳንድ ሚዲያዎችና አንዳንድ ሰዎች የተለያዩ ነጥቦችን ያነሳሉ። በተለይም ደግሞ በዛ በክሪስታል ፓላስ ይጫወት የነበረውን የበሬ ቼዜ በዚህ በአርሰናል ቡድን ውስጥ እየተመለከት ነው አይደለም። ከዛ ባለፈ ተጫዋቹ በየትኛው ቦታ ላይ ሲጫወት የተሻለ ፐርፎርም ሊያደርግ ይችላል? በግራ መስመር የማጥቃት ቦታ ላይ ወይስ ደግሞ ኦደጋርድ በሚጫወትበት የአማካይ መስመር ቦታ ላይ ሲጫወት ነው የተሻለ ብቃት የሚያሳየው የሚሉ ነጥቦችንና መከራከሪያ ነጥቦችን፣ ጥያቄዎችን ያነሳሉ። ይህንን ጉዳይ በዚህኛው ፕሮግራማችን ላይ እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ ወደ እናንተ የምናደርስ የምንነግራችሁ ይሆናል። ሰላም ጠነስጥልን የተወደዳችሁና የተከበራችሁ ወደ ቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ደግሞ ስትጀምሩ ዩቱብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። እንግዲህ ብዙ ላይክ እንጠብቃለን እዚህ ፕሮግራም ላይ ስለዚህ ሁላችሁም የሁለት ሰከንድ ስራ ነው። ፕሮግራሙን ስጀምሩ ላይክ እያረጋችሁ ጀምሩ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ ቀደም ሲል በነበረኝ ፕሮግራም ላይ ምሽት ላይ በሬዲዮ ጠብቁን ብያችሁ ነበር። ለዚህም ትልቅ ይቅርታ እጠይቃለሁ። እንግዲህ የሰዓት ለውጥ ተደርጓል። የሰዓት ለውጡ፣ የቀን ለውጡ መቼ ነው የሚለውን በቀጣዮቹ ፕሮግራሞቻችን ላይ የምናሳውቃችሁ ይሆናል። ነገር ግን ዛሬ ምሽት ፕሮግራማችን በሰዓት ለውጥ ምክንያት አይኖርም ይህንም ደግሞ ከትልቅ ይቅርታ ጋር ለማሳወቅ ወዳአለው ወደ ፕሮግራማችን ነጥብ ልምጣና አስቀድሜ እስቲ እናንተንም መጠየቅ የምፈልገው ነገር አለ። ኤዜ የትኛው ቦታ ላይ ሲጫወት ሞር አሪፍ ነው ብላችሁ ታስባላችሁ? እነ ማርቲኔሊ በሚጫወቱበት የግራው መስመር ወይስ ደግሞ መሀል ሜዳ ላይ ሲጫወት ጥሩ ፐርፎርም ያደርጋል ብላችሁ ታስባላችሁ? ይህንን ሀሳቦቻችሁን ልትነግሩን ትችላላችሁ። ኤበሬቺ ኤዜን የተመለከተውን ጉዳይ ግን የራሴን ነጥቦች ከቁጥሮችና ከሌሎች ጉዳዮች ጋር አየዥ እዚኛው ፕሮግራም ላይ ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ አሁን ጊዜው ኢንተርናሽናል ብሬክ ነው እና ጨዋታዎች ስለሌሉ የክለቦች ጨዋታዎች ማለት ነው፣ እንደዚህ አይነት ለየት ያሉ ነጥቦችን እንድናነሳ እድል ይሰጠናል። ምናልባትም ያላየናቸው ወይ ያላስተዋልናቸው ነጥቦችም ካሉ እንድናነሳቸው እድል ይሰጠናል። እና የዚህ የኤበሬቺ ኤዜም ጉዳይ በደንብ መነሳት ከሚገባቸው ጉዳዮች መካከል አንዱ ነው የሚል እምነት አለኝ። ምንድን ነው በተጫዋቾች ዝውውር በኩል ብዙ ነጥቦች ይነሱና ልክ ተጫዋቾች ወደ ሆነ ክለብ ሲሄዱ ከዛ በኋላ የሚጠበቅ ነገር አለ፣ ኤክስፔክቴሽን አለ። በቃ ተጫዋቹ ጥሩ ፐርፎርማንስ ያሳያል ወይ እንደዚህ ያሳያል ምናምን፣ የሚዲያው ጨዋታ አለ፣ የደጋፊዎች ኤክስፔክቴሽን አለ፣ አሰልጣኞች የሚሰጧቸው ሚና አለ። እነዚህ ሁሉ ነገሮች ተደምረው ነው ከዛ በኋላ አንድን ተጫዋች ጥሩ ብቃት እንዲያሳይ የሚያደርጉት ወይም ደግሞ የተጠበቀበትን ነገር እንዳያሳይ እንቅፋት የሚሆኑት እነዚህ ነገሮች ናቸው። እንግዲህ እንደምታውቁት አርሰናል ኤበሬቼዜን ወደ ክለቡ እንዲመጣ ሲያደርግ የካያቨርትስ ጉዳት አንዱ ራሱን የቻለ ፋክተር ነበር። ከዛ በኋላ ግን እኔም ለረጅም ጊዜ ጥያቄ የሚሆንብኝ ነገር ነበር። ምክንያቱም ኦደጋርድ ባይኖር አርሰናል ምን ሊሆን ይችላል? ከዛ በኋላ አሁን ኦደጋርድ ያልነበረባቸው ጨዋታዎች ነበሩ። ለምሳሌ በባለፈው ዓመት ኦደጋርድ ቲፒካሊ ተጎርቶ ለሆኑ ጊዜያት ያክል ከሜዳ ውጪ ነበር እና የዛን ሰዓት እነ የታንዋኔሪ ምናምን እነ ሜሪኖ ነበሩ ሜዳ ላይ እየገቡ ሲጫወቱ የነበሩት። በቂ ነው አይደለም የሚለው ራሱን የቻለ አጠያቂ ጉዳይ መሆን ይችላል። ከዛ ባለፈ ግን በተለይ ደግሞ እንዲህ አይነቶቹ ጉዳቶች ክለቦችን የሚጎዱበት እድል በጣም ሰፊ ነው። ከዛ በኋላም እኮ ማርቲን ኦዴጋርድ ከጉዳት ተመለሰ፣ ግን ደግሞ ከጉዳት ተመልሶ ወደ ሜዳ ላይም ሲጫወትም ስንመለከተው ያን ያክል አጥጋቢ የሚባል ፐርፎርማንስ አላሳየም እሱ ያሳይ የነበረውን በመጀመሪያዎቹ ከጉዳት በፊት ከዛም በፊት በነበሩት ጊዜያት ያሳይ የነበረውን የሜዳ ላይ ፐርፎርማንስ ከዛ ጉዳት በኋላ ግን ሲያሳይ ያላየንም አልተመለከትም። እና እኔ ሁሌም ጥያቄ የሚፈጥርብኝ የነበረው ነገር አርሰናል እዚህ ቦታ ላይ ለምንድ ነው ተጫዋች የማያስፈርመው? ለምንድነው እዚህ ቦታ ላይ የሆነ ተጫዋች እንዲመጣ የማያደርገው የሚል ጥያቄ ነበር። አሁን ያን ጥያቄ የመለሰ ይመስላል የኤበረቺ ኤዜን እዚህ ቦታ ላይ የማምጣቱ ነገር ከዛ ግን ደግሞ ሌላ ጥያቄ ነበረ። ኤበሬቼ ዜ ለአርሰናል ከፈረመ በኋላ መቼም እንግዲህ ኤዜን የሚያክል በጣም ትልቅ ተጫዋች አምጥታችሁ ቤንች አታረጉትም በምንም ሁኔታ። በቃ ተጫዋቹ ቋሚ መሆን ያለበት ተጫዋች እና የሆነ ኮንትሮቨርሲ ይፈጥር ነበር። የት ነው ሊጫወት የሚችለው ኤበሬቼ ዜ መሀል ላይ እንዳይጫወት፣ ኦደጋርድ የማልሜዳውን የማጥቃት ክፍል የሚዘውር ተጫዋች ነው። ከእሱ ጀርባ ዴክላን ራይስ እና እንዲሁ ደግሞ ማርቲን ዙብሜ እንዲያሉ በግራ የመከላከል የአማካይ ቦታ ላይ ወይም ደግሞ ሌፍት ሴንትራል ሚድፊልደር ቦታ ላይ ወይ ሀቨርት ሲጫወት እናየዋለን። ሀቨርት እንኳን አሁናው መደበኛ ቦታው ሴንትራል ፎርዋርድ ሆኗል። እዚህ ቦታ ላይ ዴክላን ራይስ ሲጫወት እናየዋለን ወይ በስምንት ቁጥር ቦክስ ቦክስ ሚናውን ሲወጣ እናያለን። ዴክላን ራይስን ቤንች ማድረግ በፍጹም የሚታሰብ አይደለም፣ ኢቨን አይሞከርም። ያውም ሬጉላርሊ የዋንጫ ተፎካካሪ ለሆነ ቡድን ዴክላን ራይስን ቤንች አረገ ማለት ሙሉ ለሙሉ የቡድኑ ባላንስ ተቃወሰ ማለት ነው። ዙብሜንዲም ዙብሜንዲ ነው በስድስት ቁጥር ቦታ ላይ ከተከላካዮች ፊት ቆሞ ለቡድኑ ሽፋን የሚሰጥ ለቡድኑ በደንብ አቅመውን የሚችል እና ደግሞ ከባባዶቹን ስራዎች ታክል መውረድ ምንለውን መከላከል ብሎኪንግ ዲስፖሰስ ማድረግ ኢንተርሰፕሽን ሎንግ ቦል እነዚህ ሁሉ ነገሮች የሚወጣ ተጫዋች ነው ማርቲን ዙብሜንዲ ይህንም ተጫዋች ቤንች አታደርጉትም ኦደ ጋርድ ኦደ ጋርድ ነው እሺ መሀል ሜዳ ላይ ስፔስ የለም የት ነው ታዲያ ሊጫወት የሚችለው ከፊት ማርቲን ይላል በግራው ቦታ እዚህ ቦታ ላይ ትሮሳርድ መጫወት ይችላል፣ ማድዌኬ መጫወት ይችላል። ግን ትሮሳርድም በጣም ጥሩ ፐርፎርም እያደረገ ነው። በቀኙ መስመር በኩል ሳካ አለ፣ ኤታን ንዋነሪ መጫወት ይችላል፣ ማክስ ዳውማን መጫወት ይችላል፣ ራሱ ማድዌኬ አለ። ከፊት ሃቨርትስ ጋብርኤል፣ እና እንዲሁ ደግሞ ሌላኛው ተጫዋች ቪክቶር ኬሬስ ይገኛሉ። አሁን ለዚህ ተጫዋች ምን አይነት ስፔስ ነው ሊኖር የሚችለው የሚለው ነገር ነበር በጣም አጠያቂ ነበረው። እና አርቴታ በሆኑ በሆኑ ፖዚሽኖች ላይ ሊያጫውተው ሞክሯል ሲፈልግ ወደ መሀል እያመጣ ሲፈልግ ደግሞ ወደ ግራ እየወሰደ በተወሰነ መንገድ እሱን ለማጫወት የሞከረባቸው ሂደቶች ነበሩ። አሁን እዛ በክሪስታል ፓላስ በሚጫወትበት ጊዜ እንደው የማጥቃት እድሎችን የሚፈጥሩ ተጫዋቾች ብለን ካልን ከፊት የምንጠቅሰው ተጫዋች ኤቨሬቺ ኤዜ ነው። ምናልባት ሌሎቹ የሚፈጠሩትን እድሎች ወደ ግብነት የሚቀይሩት ናቸው። ለምሳሌ ኢስማኤላ ሳር ብትሉ፣ ማቴታ ብትሉ፣ ኤዲ ንኬቲያ ብትሉ እነዚህ ተጫዋቾች የሚፈጠሩትን እድሎች ወደ ግብነት የሚቀይሩ አቅም ያላቸው ናቸው እንጂ በዛ ቡድን ውስጥ የግብ ድል መፍጠር ካልን መጀመሪያ የምናነሳው ኤበረቺ ኤዜ ነው። እዚህ ግን ብዙ ተጫዋቾች የግብ ድሎችን መፍጠር ይችላሉ ወይ? ብዙ ተጫዋቾች የግብ ድሎችን ከመፍጠር ጋር ተያይዞ የተቻላቸውን የአክል ጥረት ሲያደርጉ ልናይ እንችላለን። እንግዲህ ኤበረቺ ኤዜ የመጀመሪያ ጨዋታውን ያከናውነው ከሊቨርፑል ጋር በተደረገው ጨዋታ ነበር። አርሰናል ዛ ጌም ላይ በጣም ተወቅሷል። በብዙ አርቴታ አሁን ድረስ የሚወቀስበት የአርሰናል ደጋፊዎች አሁን ድረስ የሚሳጸቱበት ጨዋታ ነው። ምናልባት በሜሪኖ ባይ ጀምር ሜሪኖን ከሚያስገባ ይልቅ ኤዜም ቢያስ ጀምር ኖሮ አርሰናል ዋያቸው ያወጣ ነበር፣ እስካሁን አንድም ጨዋታ አይሸነፍም ነበር ብለው አሁን ድረስ አርቴታን የሚወቅሱበት ውሳኔ ነው የተወሰነው እና ሜሪኖ ሰባ ደቂቃ ተጫውቶ ምንም የፈየደው ፋይዳል ነበር እና በኋላ ላይ አርቴታ ምን አደረገ? በተጫዋች ቅያሪዎች ለውጥ ላይ ኦደጋርድና ና ኤዜን አስገባ ና ማርቲኔሊ ና ሜሪኖን ደግሞ ቀይሮ አስወጣ ማለት ነው። አሁን እዚህ ቦታ ላይ ስታዩት ወደ ግራ ሞስትሊ ወጣ ብሎ የመጫወት ሂደት ኦደጋርድ ደግሞ ወደ ኋላ መለስ ብሎ እንዲጫወት ነበር የተደረገ። ከዛ በኋላ ሌሎች ጨዋታዎችን ቢሆን አይተናል። በአርሰናል በኩል ለምሳሌ ከኖቲንግሀም ፎረስት ጋር በተደረገው ጨዋታ ላይ ሜሪኖ፣ ዙብሜንዲ ና ኦደጋርድ መሀል ሜዳው ላይ በቋሚነት ጀመሩ። ዴክላን ራይስ በቋሚነት አልጀመረም። ከዛ በግራው በኩል ኤቨሬጅ ኤዜ እንዲጀምር ተደርጓል። እዛ ጨዋታ ላይ ካስታወሳችሁ ኤዜ አሲስት አድርጓል። በጣም ቆንጆ አሲስት አድርጓል። ለቬክተር ዊኬሬስ ለአስቆት አራት ጎል ሰከንድ ቦሉ ረጅም ኳስ ነበር፣ ወይም ሎንግ ቦል ነበር። ያንን ኳስ ግን ተጠቅሞ ተጫዋቹ ጥሩ አሲስት አድርጓል። በቃ ምቾት የሚሰማው ተጫዋች ነው። ፈረስቶቹ በጣም የሚያምሩለት ተጫዋች ነው። ስለዚህ በቀላሉ ያን አድርጓል። ከእንደገና አርሰናል በቻምፒዮንስ ሊግ ከአትሌቲክ ቢልባኦ ጋር በተጫወተበት ጊዜ እንደዚሁ መሀል ሜዳ ላይ ዴክላን ራይስ ዙብሜንዲእና ሜሪኖ ጀመሩና ከፊት ዩኬሬስ ማድዌኬእና ኤዜ ናቸው የጀመሩት። ስለዚህ በዚህም ጨዋታ ላይ በተመሳሳይ ኤበሬቼዜ በግራው መስመር በኩል ተሰልፎ ተጫውቷል ማለት ነው። የክሪስታል ፓላሱንና የፖርትቬሉን የካራቦካፕ ጨዋታና የኤበሬቼዜ ጎል ያስቆጠረበትን ጨዋታ ደግሞ ብትመለከቱት ኤዜ መሀል ሜዳ ላይ ከኖርጋርድና ከኑዋኒሪ ጋር ተጣምሮ ጎል ያስቆጠረበት ጨዋታ ነበር። የኒውካስሉን ጨዋታም ብናነሳ ከኒውካስል ጋር በተደረገው ጨዋታ ላይ ኤዜ በመሃል ሜዳ ቦታ ላይ እንዲጀምር ተደርጓል። ከዴክላን ራይስ እና ከዙብሜንዲ መሀል ላይ ሆኖ በዛ ቦታ ላይ እንዲጫወት ተደርጓል። ሌሎች ሌሎች ጨዋታዎችንም ማንሳት እንችላለን። በተለይ አሁን አሁን ኦደጋርድም ስለሌለ መሀል ሜዳው ላይ ሲጀምር የምናየው እሱን። ግን ተጫዋቾቹ ከጉዳት ሲመለሱ በደንብ ከጉዳት አገግመው እንደ ኦደጋርድ እንደነ ማርቲኔሊ አይነት ተጫዋቾች በደንብ ለቡድኑ ግልጋሎት መስጠት ሲጀምሩ የተጫዋቹ ትክክለኛው ቦታ የቱ ነው የቱ ቦታ ላይ ነው ተጫዋቹ የሚጫወተው የሚል ጥያቄ ሊያስነሳ ይችላል። እንግዲህ ተጫዋቹ ካለው ኳሊቲ አንጻር ነው እንዲህ አይነቶቹ ነገሮች ምንነሱ ነው። አንደኛ ተጫዋቹ ድሪብለር ነው፣ በጣም ድሪብል ያደርጋል። ምናልባት ፈጣን ላይሆን ይችላል እንደነ ማርቲኔሊ። አሁን ማርቲኔሊ የተመሰከረለት የአርሰናል ቡድን አጋሮቹም ይህም በደንብ ይናገራሉ። በጣም ፈጣን ተጫዋች ነው፣ ኳስ ይዞ ከሮጠ ሮጠ ነው እዛ ቦታ ላይ ይሄ ተጫዋች ተመራጭ። ግን ድሪብል ከማድረግ ኳሊቲ ጋር ደግሞ ተያይዞ ተጫዋቹ ወደ ግራው መስመር ቢመጣ ሞር የተሻለ እንደሆነ ብዙዎች ይናገራሉ። አሁን ጥያቄ የሚሆነው ነገር እንግዲህ እዚህ ጋር ነው የበሬቼ ኤዜን ምርጥ ብቃት እስካሁን ድረስ እኔ ኤዜ በክሪስታል ፓላስ የነበረው ምርጥ ብቃትና ፐርፎርማንስ እዚህኛው የአርሰናል ቦታ ውስጥ ተመልክተነዋለሁ የሚል ጥያቄ ከተነሳ ጥርጣሬ አለኝ። ምናልባት የሆኑ የሆኑ ጨዋታዎች ላይ በጣም የሚያስገርም ፐርፎርማንሱን አሳይቶናል። ከፖርት ቬል ጋር በተደረገው የካራቦ ካፕ ጨዋታ፣ ከዛ ባለፈ ክሪስታል ፓላስን አንድ ለባዶ ሲያሸንፉ የቀድሞ ክለቡ ላይ ጉል ያስቆጠረበት ጨዋታ ነበር፣ የኖቲንጋሙ ጨዋታ፣ እንደዚህ እንደዚህ እያልን የምንጠቅሳቸው አይነት ጨዋታዎች ሊኖሩ ይችላሉ። ግን ከነዚህ ነገሮች ጋር በደንብ አሁንም ጥያቄ መሆን የሚችለው የተጫዋቹን ፕራይም የሆነውን ብቃት ለማውጣት እንዴትኛው ቦታ ነው ተመራጭ መሆን የሚችለው? አሁን ተጫዋቹ ልብ ማለት የሚገባን በሶስት ቦታዎች ላይ መጫወት ይችላል። አንደኛው በአታኪንግ ሚድፊልደር ወይም ኤምኤፍ በምንለው ቦታ ላይ ነው። ያ ማለት በቀጥታ ቦደጋርድ ቦታ ላይ ነው መጫወት የሚችለው። ያ ማለት በተከላካዮች መካከል የሚሮጥ ኳሶችን የሚያቀብል ቢትዊን ደ ላይን፣ በመስመሮች መካከል ኳሶችን የሚጥል እና ደግሞ አንዳንዴ ወደ ግራም ወጣ እያለ የሚጫወት ተጫዋች መሆን ይችላል። አሁን እንግዲህ ቅድም ያልኳችሁ ጥያቄ የሚመጣው እዚህ ጋር ነው። ኤብሬቼዜ መሀል ሜዳ ላይ ይጀምር ከተባለ ራይስን በፍጹም ቤንች ማድረግ አይቻልም። ዙብሜንዲንም በፍጹም ምክንያቱም በቃ የሚሆን አይደለም ራይስን ቤንች አድርጋችሁ በሁለት አርቴታ ሞክሮ አይቶታል፣ ከዚህ በፊት በሶስት የመከላከል አቅም ባላቸው አማካዮች በራይስ በሜሪኖ በዙብሜንዲ ተጫውቶ አይቶታል። ባላንስ አላደረገ ከዛ ደግሞ የሆነ ጨዋታ ላይ ከማጋር እንደነበረ ጨዋታውን ለጊዜው ዘነጋውት፣ ግን በሶስት የማጥቃት አቅም ባላቸው ተጫዋቾችም ደግሞ የሆነ ጊዜ ተጫውቷል። እዛ ጨዋታ ላይም አስታውሳለው፣ ዙብሜንዲ ቤንች ነበር። ኤዜ ገባ፣ ኦደጋርድ ገባ፣ ራይስ ገባ እና ፍጹም ባላንስ ማድረግ አልቻለም። ሚዛኑን አልጠበቀም የአርሰናል መሀል ሜዳ ወዲያውኑ። አርቴታ በሆነ ጉዳት የሆነ ጉዳት ተፈጠረ። በእርግጥ ከዛ በኋላ ከዛ ወዲያው ቀይሮ ዙብሜንዲን ሲያስገባው የመሀል ሜዳው ባላንስ ራሱ ተስተካከለ በደንብ ማለት ነው። ኦደጋርድ ራይስ እና ኤዜ ነበሩ የጀመሩት እና አስታወስኩት ከዌስታም ጋር የተደረገው ጨዋታ ነበር አርሰናል ሁለት ለ ዜሮ ያሸነፈበት ጨዋታ ላይ እና ኦደጋርድ ተጎዳና ሰላሳኛው ደቂቃ ላይ ሲወጣ ዙብ ሜንዲ ገባ። ይዛኔ አርሰናልም ጎሎችን አገኘ ማለት ነው። ስለዚህ አሁን ሶስት የማጥቃት አቅም ያላቸውንም ተጫዋቾች ማስገባት የሚሆን አይደለም፣ ምክንያቱም የቡድኑን ባላንስ የሚያሳጣ ነው። ሶስት የመከላከል አቅም ያላቸው አሁን ራይስ ብታዩት ማጥቃቱንም ያግዛል፣ ግን ወደ መከላከሉም የቀረበ ተጫዋች ዙብ ሜንዲ ዙብ ሜንዲ ነው። እዛ ቦታ ላይ ሜሪኖን ብትጨምሩ ሜሪኖም መከላከሉን ማገዝ የሚችል ተጫዋች ነው ከማጥቃቱ ባለፈ ሶስቱንም ደግሞ ለማጥቃት የሚመቹ አማካዮችን ብታስገቡ ኤዜን በግራ ስምንት ቁጥር ቦታ ላይ ራይስ ቦክስ ቦክስ የሚሮጥ አማካይ ወይ ደግሞ ስድስት ቁጥር ብታደረጉት ኦደጋርድን ስምንት ቁጥር ብታረጉት ኮምፕሊት የማይሆን አይነት ነገር ነው። ስለዚህ ምናልባት ይህን ተጫዋች እዚህ ማልሜዳ ላይ ማጫወት ወይ ኦደጋርድን ቤንች አድርጎ ነው የሚሆነው ማለት ነው። ኦደጋርድ ቤንች ከሆነ ራይስ ዙብሜንዲና ኤዜ ሊጫወቱ ይችላሉ። ሌላው ለተጫዋቹ ሊመች የሚችለው ቦታ የሴንትራል ሚድፊልደር የምንለው ቦታ ነው። ይሄ ከዛው ጋር የሚገናኝ ወይም የሚመሳሰል አይነት ነገር ነው። ይሄም የሚሆን አይነት ነገር አይደለም፣ ምክንያቱም ራይስን ቤንች ማድረግ አሁን ላይ ብዙ የሚታሰብ ነገር አይደለም። ከዛ ግን ተጫዋቹ በተደጋጋሚ ጊዜ ሲጫወት የምናየው በግራው መስመር ቦታ ላይ ወይም ደግሞ ኤል ደብሊው ኤፍ ሌፍት ዊንገር ፎርዋርድ በተባለው ቦታ ላይ ነው በተደጋጋሚ ጊዜ ሲጫወት የምንመለከተው። እዚህ ቦታ ላይ ተጽዕኖ ፈጣሪነት አለው በደንብ ተጽዕኖ መፍጠር ይችላል። ቅድም እንዳልኳችሁ ድሪብለር ነው፣ አሲስቶችን ያደርጋል፣ ኳሶችን ያቀብላል፣ ሌሎች ነገሮችን ያደርጋል። ግን አሁንም እንደገና እዚህ ቦታ ላይ በግራው መስመር ላይ የሚጫወት ከሆነ ወይ ማርቲኔሊ ቤንች መሆን አለበት፣ ወይ ትሮሳርድ ቤንች መሆን አለበት። ኢቭን ማድዌኬም ከጉዳት ከተመለሰ በኋላ ማድዌኬም ቤንች መሆን አለበት ማለት ነው። ወይ ደግሞ ከሶስት አንዳቸው ቋሚ የሆኑና ራሱ የኤበሬቺ ኤዜ ቤንች ይደረጋል። አሁን ስለዚህ ከባድ ዙምቤ እንዲህ ባለፈው ሲናገር በእያንዳንዱ ዲፓርትመንት ላይ ቢያንስ ሁለት ሁለት ተጫዋቾች አሉ ብሎ ነበር የተናገሩ። እንግዲህ አሁን ይሄ ስኳድ ዴፕዝ አንዳንዴ ሳክሪፋይ የሚያደርጋቸው ነገሮች ሊኖሩ ይችላሉ። የተጫዋቾችን ፐርፎርማንስ ሊያሳጣ ይችላል። ተጫዋቾች ትክክለኛው ፐርፎርማንሳቸው እንዳይወጣ፣ ፕራይም የሆነ ቦታቸው ላይ እንዳይጫወቱ አንዳንድ ተጫዋቾችን አይታቸው አታውቁም? ዝም ብለው ያለ ቦታቸው የሚባክኑ በቃ ክህሎት እኮ አላቸው፣ ምርጥ ብቃት ማሳየት ይችላሉ። ግን ያንን የመሰለ ብቃት ይዘው ፕሪፈረብል የሆነ ቦታ ስላልተገኘላቸው ወይ ምርጥ የሆነ ቦታ ስላልተገኘላቸው ዝም ብለው የሚባክኑ አይነት ተጫዋቾች አሉ። ለዚህ እንደ ማሳያ ማን መቅረብ ይችላል? በተደጋጋሚ ጊዜ ካይ ሀቨርትዝ እንደዚህ አይነት ነገሮች ይነሱበት ነበር። የት ነው የሚሻለው? ቆይ እሱ የግራ ስምንት ቁጥር ቦታ ላይ ሲጫወት ነው ወይስ ደግሞ ዘጠኝ ቁጥር ቦታ ላይ በፎልስ ነምበር ናይን ቦታ ላይ ሲጫወት ነው የተሻለ ፐርፎርም የሚያደርገው የሚሉ ጥያቄዎች ይነሱ ነበር። እና እንደውም ሚስ አንደርስታንዲንግ እንዳይኖር ከሀያ አቨርትዝ የመጣው ቤንች ይሄ እንዴት ነው ግራኒት ዣካ በለቀቀበት ክረምት ስለሆነ የመጣው የግራኒት ዣካን ቦታ ለመተካት ወይም ደግሞ የግራኒት ዣካ ቦታ ላይ ሊጫወት ሳይሆን፣ እሱ በሌላ ሚና እንዲጫወት ነው አርቴታ የፈለገው እናም ለዛ ነው ይህን ተጫዋች አመጣው የሚሉ ነገሮች ይነሱ ነበር። ስለዚህ ለስኳድ ዴፕዝ ጥሩ ነው። አሁንም ትልልቅ ተጫዋቾችን መያዝ ጥሩ ጥሩ ተጫዋቾችን መያዝ ምን ያክል ጠቃሚ እንደሆነ ደግሞ ዋንጫ የሚያሸንፉ ቡድኖች ናቸው በደንብ የሚያውቁት ይህንን። ነገር ግን ደግሞ እንዲህ አይነት ነገሮች አሁንም ክለብ ውስጥ ተጫዋቾች ጥሩ ፐርፎርማንሳቸውን ሊደብቅባቸው ይችላል እንጂ አሁን ለምሳሌ የማርቲኔሊን ጉዳይ በደንብ ካነሳን ማርቲኔሊ ወደ አርሰናል ሲመጣ መጀመሪያ ዘጠኝ ቁጥር ቦታ ላይ እንዲጫወት ታስቦ ነበር ፊርማውን ያኖረው። ከዛ በኋላ ግን ደግሞ ወደ ግራ መስመር ሲጫወት እያየ ነው። ስለዚህ ተደጋጋሚ የሆኑ ጨዋታዎች ላይ በእርግጥ ኤክስፐርት ማድረግ መሞከር አስፈላጊ ነው። ያው የበሬ ኤዜ ደግሞ እንደምታውቁት ሊጉ ከተጀመረ በኋላ ነው የመጣው። ለመሞከሪያ እንኳን የሚሆን ጊዜ አልነበረም። ለማየት እንደው የቱጋ እንኳን እናጫውተው ወይ ቼክ እናድርገው የሚለውን ነገር ለማየት የሚመች ሰዓት ላይ አይደለም የመጣው አሁን ስለዚህ ውሳኔው በጣም ከባድ ነው እና ቅድምም መግቢያ ላይ እየጠየኳችሁ ለዛ ነው እናንተ አርቴታ ብትሆኑ እንደ ደጋፊም ደግሞ የትኛው ቦታ ላይ ይህ ተጫዋች ቢጫወት ብላችሁ ትመርጣላችሁ ብዬ የጠየኳችሁ ለዛ ነበር። ለመወሰን በጣም ሊከብድ ይችላል፣ ግን የተጫዋቹን ፕራይም ለማውጣት አሁንም አርቴታ የተወሰኑ ጨዋታዎች ላይ ማየት ይኖርበታል። ኤዜ በግራው በኩል ሲጫወት የበለጠ ምቾት ይሰማዋል ወይስ ደግሞ መሃሉ ላይ ሲጫወት ነው በጣም ጥሩ ምቾት ተሰምቶት ኮንፎርተብል ሆኖ ሊጫወት የሚችለው ይህንን ነገር በደንብ ምላሽ ስንሰጥበት የዛኔ የተጫዋቹን ትክክለኛ ቦታ የምናገኝ ይሆናል ማለት ነው። ስለዚህ አሁንም አሁንም ጭራሽ ደግሞ አርሰናል አሁን ከሌሎች ተጫዋቾች ጋር ስሙቲያ ይዞ እየተነሳ ነው። እንደነ ካሪም አዴየሚ ካሉ፣ እንደነ አንቶኒ ሴሜኖ ካሉ ተጫዋቾች ጋር የአርሰናል ስም በተደጋጋሚ ሲነሳ እየተመለከት እንገኛለን። እና አንዳንድ ሰዎች የአርሰናል ደጋፊዎችን ቢሆኑ ኤበረቺ ኤዜ ሞር ወደ ግራ መስመር ወጣ ብሎ ሲጫወት የተሻለ ይሆናል በእነ ማርቲኔሊ ቦታ ላይ የተሻለ መጫወት ይችላል የሚሉ ነጥቦችን ያነሳሉ። እዚህ ነገር ላይ ምንም ጥያቄ የለው። ግን እኔ ደግሞ ምናልባትም ከእንደዚህ አይነት ነገሮች ጋር ጥያቄ ልናነሳ የምንችለው ምንድን ነው፣ ዚች የግራው መስመር ላይ ፍጥነት ይፈልጋል። ከፍጥነት ጋር ደግሞ ተያይዞ የለመድ ነው ትሬንዳል። አሁን አንዳንድ ለውጦችን ስናደርግ እስከ ዛሬ የነበረውን ነገር ነው ምንቀይረው። ለምሳሌ በአንጻራዊነት ትሮሳርድ ስታዩት ከማርቲኔሊ በፍጥነት ሊቀንስ ይችላል፣ ግን ፈጣን ነው እሱም ሲሮጡ። ከዛ ደግሞ እዚህ ቦታ ላይ በጣም በብስለት የሚጫወትና ምን ማድረግ እንዳለበት በደንብ ጠንቅቆ የሚያቅ ነው። ኤቨሬቼዜ ደግሞ እንደው ያን ያክል የሚሮጥ በጣም ስፒድ ያለው ምናምን አይነት ተጫዋች አይደለም፣ ግን ከኳስ ጋር በጣም የተረጋጋ ተጫዋች ነው። ኳሶችን በደንብ ኮንትሮል ማድረግ ይችላል። ቡድን አጋሮቹ ኳሶችን ዴሊቨር ያደርጋል። ቅድም እንዳልኳችሁ በመስመሮች መካከል ኳስን የሚጥል ተጫዋች ነው። እንዲህ አይነት ፐርፎርማንስ የሚያሳይ ተጫዋች እና አሁን ይሄን ተጫዋች ደግሞ ስናየው እንግዲህ እድሜውም ሀያ ሰባት ደርሷል። ባለፈው አሁን እንግሊዝ በነበራት የዓለም ዋንጫ ማጣሪያ ጨዋታ ላይ እንዳያችሁት በዛ የጨዋታ መርሃ ግብር በጣም ጥሩ ፐርፎርማንስ አሳይቷል። እንደ አጋጣሚ ደግሞ ሆኖ ሁለቱም የአርሰናል ተጫዋቾች ቡካዮ ሳካም እንዲሁ ደግሞ ኤቨሬቼዜም በእነዚህ ጨዋታዎች ላይ ጎሎችን ሲያስቆጥሩ እንደነበር አይተናል እና ኤቨሬቼዜ እዛ ጨዋታ ላይም እንዳየነው እና እንደተመለከት ነው ጎሉን ሲያስቆጥር ከግራ መስመር ላይ ነው። ቅድም እንዳልኳችሁ በእነ ማርቲኔሊ ቦታ ላይ እነሱም የሚጫወቱበት ቦታ ላይ ሲጫወት ነው ያንን ጎል አስቆጥሮ የተመለከት ነው። ለዚህ ይሄንን ፐርፎርማንስ ደግሞ እንዲያሳይ አሁንስ በአርሰናል በዚህ አይነት ቦታ ላይ እንዲጫወት ይፈለጋል። በማርቲኔሊ ቦታ ላይ እዛ እንግዲህ ከእንግሊዝ ብሔራዊ ቡድን ጋር ሲጫወት ሰርቢያን ባሸነፉበት ጨዋታ ላይ እንደተመለከት ነው ሁለት ለባዶ ያለቀ ጨዋታ ነበር። ቡካዮ ሳካ የመጀመሪያውን ጎል አስቆጥሯል። ነገር ግን ደግሞ በዛ የጨዋታ መርሃ ግብር ላይ እንደውም ኤበረቺ ኤዜ ከቤንች ተነስቶ ነው ጨዋታውን ያደረገው። ስልሳ አራተኛው ደቂቃ ላይ ነበር ተቀይሮ የገባው ጎል አስቆጥሯል። እንግዲህ ከሱ ጀርባ አሉ ሌሎች ተጫዋቾች፣ እነ ቤሊንጋም ኳሶችን ዴሊቨር ማድረግ የሚችሉ ተጫዋቾች ነበሩ። ከነዚህ ተጫዋቾች ጋር ነው ሲጣመር የነበረው እና ለብሔራዊ ቡኑ አዲሽናል አቅም መሆን የሚችል ተጫዋች ነው። ከዛ ባለፈ ግን እዚህ የግራ መስመር ላይ ደግሞ ሲጫወት በደንብ ሊገናኝ የሚችለው ከነ ሉዊስ ስኬሊና እንዲሁ ደግሞ ከነ ሪካርዶ ካላፊዮሪ ጋር ነው። ስለዚህ እነዚህ ተጫዋቾች የበለጠ ኦቨርላፕ እያደረጉ ይገቡለታል፣ ከተከላካዮ ጀርባ ይገቡለታል። ወይሱ ደግሞ ከተከላካይ ጀርባ በደንብ እየሮጠ መግባት ይችላል። እነሱ ጋር ጥሩ ኮኔክሽን ሊኖረው ይችላል። እና አርቴታ ይህ ነገር እንግዲህ በድግግሞሽ በሙከራ በደንብ ትክክለኛውን ነገር ሊያገኝለት ይችላል። አሁን ግብ ጠባቂ ቦታ ላይ በአክፎሩ ላይ ምንም ጥያቄ የለም። አማካይ መስመር ላይ ዙሜንዲ ራይስ ላይም ማን እንደሚሰለፍ እናውቋለን። አሁን ጥያቄ የሚነሳው በግራ መስመር ላይ ማን ይጀምር። በቀኝ በኩልም ሳካ እንደሚጀምር ይታወቃል። ከፊትም ዮኬሬስ ይጀምራል። ግን አሁን ጭራሽ እነ ሃቨርትዝ እነ ማዶያ፣ ኦዴጋርድ ሲመለሱ የዛኔ ደግሞ እነማን ይጫወታሉ? ግን ዞሮ ማንም ይሰለፍ ማንም ያው አርሰናልን የሚጠቅምበት እድል በጣም ሰፊ ስለሆነ ይሄ ደግሞ አርሰናልም በከፍተኛው ደረጃ ደረጃ በደንብ የሚጠቅምና ክለቡን ውጤታማ የሚያደርግ ነው። የሆነ ቦታ ላይ ጭምር ሁለት ሶስት ተጫዋቾች ሲኖሩ በደንብ ሲፎካከሩ ያንን ክለብ በደንብ መጥቀም ይችላሉና ይህን ነገር በጣም ማንሳት ተገቢ ነው ለማለት ነው። የእናንተን ኮሜንት ግን እጠብቃለሁ እየገባችሁ ኤዜ የትኛው ቦታ ለእናንተ ቢጫወት ይመቻችኋል ወይም አሪፍ ነው ብላችሁ ታስባላችሁ? ኮሜንት ላይ እየገባችሁ ሀሳቦቻችሁን አጋሩን። እስከዚህ ድረስ ከቆያችሁ ፕሮግራሙና ቪዲዮ ተመችቷችኋል ማለት ነው። ሰብስክራይብ ካላረጋችሁ አሁኑኑ ሰብስክራይብ አድርጉና ፕሮግራሙን መከታተላችሁን አትርሱ። ሌሎች ፕሮግራሞችን ስንለቅ ቀድሞ ወደ እናንተ ይደርሳል። ከዛ ባለፈ ቪዲዮን ላይክ እያረጋችሁ መከታተላችሁን አትርሱ። በሌሎች ፕሮግራሞች ፈጣሪ ቢፈቅድ እንገናኛለን። እስከዛው መልካም ጊዜ፣ መልካም ምሽት ይሁንላችሁ።